ምክንያቱም ወንድምና እህቶቼ በጣም መዘናጋት ውስጥ ገብተናል። በጣምም የምናሳዝን ሰዎች ሆነናል። ሚዲያ ላይ መላኢካዎች የሚሰራውን ስራ አይጽፉም የተባለ እስኪ መስል ድረስ እርስ ታደርገ ነው። አሁን ቅርብ ጊዜ ልክ ስገባ የሆነ ላይቭ ብቅ አለ። አይታችሁ እንደሆነ ቲክቶክ ስትገቡ የሆነ ፔጅ ብቅ ያደርግባቸዋል። ከዛ ልጅቷ የተለያዩ መነፀሮች ለብሳለች። አንዱ መነፀር ባዶ ነው። አንዱ እንግዲህ ሙድ የያዘች ነው ሚዲያ ላይ ማለት ነው። እና የሆነ እቃ እየሸጠች ነው። ከዛ በኋላ ልክ ስገባ የኔን ስማየችው መሰለኝ ሳዳት ከማል የደነገጠችው ድንጋጤ ምን ነው! ላለማቱ ጌታ እንዲህ በተደነገጠ። አሁን የሚያሳዝነው ምንድ ነው ኡስታዝ የተባለ ሰው መጥቶ የሆነ ነገር ሲናገር ይፈራል። ኡስታዝ እኮ እንደኛ ሁላችንም እኮ ቀብር ገቢዎች ነን። መፍራት አላህን ነው ያ ስራ ልክ እንዳልሆነ ካወቃችሁ ኡስታዞች ስለሆኑ ኡስታዝ ስላልሆነ አይደለም መሆን ያለበት ወላሂ ሀቂቀተን ሰው አንድ ሳምንት ሁለት ሳምንት ከሚዲያ ጠፋ ብሎ ለብቻው ቁጭ ብሎ ሂሳቡን ሲሰራና ቀብር እንደሚገባ ሲያቅ ይደነግጣል ምን እየሰራሁ ነው የነበረው ይላል አሁን ግን እንደዛም እየተባለ አይደለም አላህ ይዘንልንና ይገባል ቤተሰቦቼ ሆይ እንዴት ናችሁ ይባላል ከዛ ነብስን በቀጥታ መሸጥ ነቢዩ ሰለላሁ አለይሂ ወሰለም ምን አሉ? ሰውየው በጠዋቱ ያነጋል አሉ። ከዛስ፣ ነብሱን ከእሳት ነጻ የሚያወጣት አለ ነብሱን ደግሞ ሚያስበላታል አሉ። ሽያጭ ላይ ነን። በየቀኑ ነብሳችንን እየሸጥናት ነው። ለገበያ አቀርበናታል። አሁን ልብ ያላልነው ግን ምንድን ነው? ካልኩሌሽኑን አልሰራንም። እኔ ሁልጊዜ እስከ ዛሬ ሊወጣልኝ ያልቻለው የዛሬ ሁለት ዓመት ከምናምን አላህ ይዘነለት አንድ ወንድም ሞቷል። ቲክቶክ ላይ የሚታወቅ የነበረ ዘፈን ይዘፍን ነበረ የመሳሰለው። አላህ ይተውለት፣ አላህ ይዘነለት፣ አላህ ቀብሩን ያስባለት። ልክ እሱ ሲሞት ሰዎች ምን አሉ? አላህ ይዘንልንና አደራችሁን ሼር እንዳታደርጉት፣ ላይክ እንዳታደርጉት አሉ። ለምን ለምን? መጥፎ ስራ ስለሆነ ቀብሩ ላይ ወንጀል እንዳይበዛበት ስለሚፈለግ። አያችሁ አደለም? ግን መልካም ሰው ቢሆን ኖሮ ምን ይባል ነበር? ለቀብሩ እንዲሆንለት ታብታብ ሼር ሼር እናንተ የምትጠቀሟቸውን ቃላቶች በጠቅላለ ሰብስክራይብ እናርገው፣ አካውንቱን እንዲህ እናርገው ይባልለት ነበረ። አሁን ግን እንደዛ አደለም። አያችሁ ስን ሞት ነው የሚያስፈራው። ከሞት በፊት አላህ ምን አለ? ወተቁ የው መን አለ፣ ቀንን ፍሩ፣ ቀንን ፍሩ። ምን አይነትን ቀን ፍሩ? ቱርጃኡነ ፊሂ ኢላላህ ወደ አላህ የምትመለሱበትን ቀን ፍሩ። ቱመ ትወፋ ኩሉ ነፍሲ ከዚም እያንዳንዷ ነፍስ እኮ ትሞላለች ትሰፈራለች። ቢማሚለት እዚህ ምድር ላይ ሲሰሩ የነበረው በመዝገብ ተሞልቶ ይሰጣቸዋል። ያላህ ባሪያዎች ወይ፣ አሁን በተለይ ብዙዎች ሴት ናቸው ሚዲያ ላይ የሚጠቀሙ ማለት ነው። ብዙ ሴቶች አሉ፣ ቀብር ቦታ ሄዳችሁ አታቁም። እኛ ወንዶች ግን እንንገራችሁ ቤቷ ምን አይነት ጠባብ እንደሆነች በጀርባ ታስተኛ በግራ ጎን ደግሞ መተኛ ተፈልግኩ ተብሎ ግልብጥ ቢባል ራሱ ወደ ግራ ጎን መዞር አይቻልም። በቀኝ ጎን ወስደን እናስተኛለን፣ ሟችን ወንድም ሆነ ሴት። ከዛ ዘንበል እንዳይል ራሱ ምን ይደረጋል? አፈር ያጎርሱትና በጎን በኩል ከዛ በኋላስ ብሎኬት ይደረደራል፣ ጭቃ ይመረግበታል። ተዘጋጅ በቃ ቤቷ። ነቢዩ ሰለላሁ አለይ ወሰለም ምናሉ? እንደ ስራችሁ ቀብረችሁ ይሰፋላችኋል አሉ እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ሆነል ቀብሩ። ካልሆነስ ይህንን ነው መፍራት። ወላሂ ነቢዩ ሰለላሁ አለይሂ ወሰለም ጥፍጥና ቆራጭ የሆነውን ሞት አስታውሱ አብዝታችሁ አውሱት ሲሉ እኔ ቆየሳቸው። ምክር ያልመከረን ማን ይመከረናል? ሐቂቀተን ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ። ትላንት ወዳጅ ዛሬ ጠላት ሲሆኑ ታያላችሁ። ምንድን ነው ስትሉ፣ በቃ የግልን ነፍስ ለአላህ ብሎ መውደድ ለአላህ ብሎ መጥላት እኮ ቀላል ነገር አይደለም። ትልቁ የኢማን ክፍል ነው። ሰውን ስንወድ ለአላህ ብለን ስንጠላ ለአላህ ብለን ነው ሊሆን የሚገባው። ሰዎች ዛሬ የሚቅሙትን ጫት አያፍሩ ቲክቶክ ላይ አምጥተው ቀድተው ይለቁታል። ምንድን ነው ደግሞ ሲባል የኔ ቪው ምን ያህል ደረሰ ይባላል። ሱብሃነላህ ሀታ መልካም ነገር እኮ የሰራ ሰው ደበቅ ይላል። እራሱ ምን ያደርጋል? ደበቅ ያደርጋል። እንዴት ሰው መጥፎ ስራውን አያችሁ ይህን ያህል ቪው እኮ አገኘ ወይ ላይክ እኮ ይህን ያህል ነው፣ ሰብስክራይበሮች እኮ ይህን ያህል ናቸው። አራ ይባልም ለነፍሳችን ዘንላት? ነቢዩ ሰለላሁ አለይሂ ወሰለም ምን አሉ መሰላችሁ። አሁን ባጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ግን ጉዟችን ወዴት እንደሆነች እስቲ ላስታውሳችሁ።

መለኩል መውት ያወጣታል እጁ ላይ አይተውለትም። እንማል እነዛ ጨፍራ መላኢካዎች ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ ምድር ላይ አሉ ከሚባሉ ውድ ሽታዎች ውስጥ የሰውየው ነፍስ ከአካላቱ ላይ ስትወጣ ልዩ የሆነ ሽታ ይወጣል አሉ። ከዛስ ሱብሃነላ ምን ይደረጋል? ወደ መጀመሪያው ሰማይ ይዘውት ሊያርጉ ሲወጡ የእያንዳንዱ ሰማይ ጠባቂዎች ምን ይላሉ? ጌታችን ሆይ በእኛ በኩል አሳልፈው በኛ በኩል አሳልፈው ይላሉ ማንን የአማኝን ነፍስ ማለት ነው ሰባት ሰማይ ይከፈትላቸዋል የአንደኛው ሰማይ የቅርብ ባለመዋል ልዩ ልዩ የሚባሉት መላእክቶች እስከሚቀጥለው ሰማይ ድረስ ይሸኙታል ይህን የአማኝ ነፍስ ሰባት ሰማይ አቋርጦ ከሄደ በኋላ ነቢዩ ሰለላሁ አለይሂ ወሰለም ምናሉ? አላህ ምን ይላል ከእሷ ፈጠርኳቸው ይላል ከምን ከአፈር ወደ እሷ መመልሳቸዋለሁ ወዴት ወደ አፈር ከእሷ መቀሰቀሳቸዋለሁ ይላል። ከየት ከአፈር። መልሱት ባርሄን ይላል። ነብሱ ትመለሳለች። ቤተሰብ ወስዶ ሬሳ ይቀብራል። ከዛ በኋላ ሶስቱ ጥያቄዎች ይጠየቃል። ጌታህ ማን ነው? ሃይማኖትህ ምንድን ነው? በእናንተ መካከል የተላከው መልእክተኛ ማን ይባላል? ሱብሐነላህ። ከዛ በኋላ ምን ይከሰታል? አላህ ሶስቱም ጥያቄ ይመልሳል፣ አማኝ ስለሆነ እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይህንን አማኝ ምን አልነበረውም፣ በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም። እሱን ራሱ ገልበጥ የሚያደረግ ቦታ አልነበረም። ከመሆኑ ጋር ምን ይከሰታል? የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነቢዩ ሰለላሁ አለይሂ ወሰለም። ቤተሰብ ቀብሮ ተሄደዋል። ይህን ግለሰብ ከዛ ምን ይባላል አሉ አብሽር ቢለዲ የሱሩክ ይለዋል ማን? ይሄ ግለሰብ ለሟቹ አማኝ በሚያስደስትህ ነገር ተበሰር ይለዋል። አብሽር ከአላህ በሆነ ውዴታ ተበሰር ይለዋል። እኔ እኮ አንተን አላቅህም እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር፣ በብዛት ለጥሩ ነገር በጣም ችኩል የነበርክ ሰው ነበር። በዚህ ነበር ማቀህ። ፈጀዛከ አላሁ ኸይረል ጀዛ፣ አላህ መልካም ምንዳይ መንዳህ ይለዋል። አማኙ ግራ በመጋባት ምን ይላል ማን አንተ፣ አንተ ማን ይለዋል። ፊትህ በጣም በብስ ስርዓት የመጣ ማን አንተ ሲለው እኔ መልካም ስራህ ነኝ ይለዋል። ሱ እችን የፈለግኩበት እዚህ ምድር ላይ የሰራናት ስራ ቀብሩስ ትጠብቀናለች። ወንድምናህቶች ግን ዛሬ ሂሳቡን እንስራው፣ እየሰራን ያለነው ስራ ጤነኛ ነው ወይ? ወንጀል እንደሆነ እኮ ደግሞ እናውቃለን። በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምናህቶች ወንጀል ካልሆነ አንድ ሰው ማንም ቢመጣ ባይመጣ አይሸማቀቅም። ወንጀል መሆኑን ግን የሚያታቁት ምንድ ነው? የሆነ ሰው ሲያዩ ይጨናነቃሉ። አምሳያ ቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸውም። አላህ የጠላውን ነገር ይለቃሉ። አላህ ምን ብሎ ሲያበቃ እኔ ጋ የምትገናኙበት ቀን ፍሩ፣ ያለ አስተርጓሚ እኮ ከኔ ጋ ትገናኛላችሁ ብሎ ሲያበቃ ማለት ነው። ስለዚህ አላህ ባሪያዎች ወይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባዮች፣ ነሺዳ ባዮች ወላሂ ነው እምላችሁ። ይሄን ነገር እንግዲህ በብዛት ስቃወም ይታያል። መቃወምበትም የራሴ ምክንያት አለኝ። ይህን ምክንያት እኔ አይደለሁም ያመጣሁት። ነቢዩ ሰለላሁ ዓለይሂ ወሰለም ሀያ ሶስት ዓመት ሙሉ የለፉለት እነ ኢብራሂም እሳት ላይ የተወረወሩበት እነ ሙሳ ሊገደሉ ያሉበት እነ ዒሳ ሁሉም መልክተኛ ኑህ ዘጠኝ መቶ ሀምሳ ዓመት የለፋበት ጉዳይ ስለሆነ እሱ ምንድን ነው አንድ አላህን ብቻ አምልኩ ከአላህ ውጭ ያሉን ራቁ። አሁን ይባል ይሆናል በብዛት ሽርክ ላይ የወደቁ ሰዎች ምን ያደርጋሉ? እኛ እኮ ነቢዩ ሙሐመድን ስለምንወዳቸው ነው ይላሉ። ክርስቲያኖች መቼ ዒሳን ይጠሉታልና? ዒሳን ስለወደዱት ነው አደለም? ያመለኩት፣ በጣም ወደዱት። ከዛ ምን አሉ? እሱ የአምላክ ልጅ እንጂ ሊሆን አይችልም አሉ። ዛሬም እኛ ጋር፣ ሙስሊሞች ጋር ሲመጣ ለነቢዩ ሙሐመድ ሰለላሁ አለይህ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምንሰጣቸው ከሆነ ይሄ ስልምና አይደለም። ማንም ሊያቅ ይገባዋል በቃ? እኛ ነቢዩን ጠልተን አይደለም፣ ከነፍሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነቢዩ ሰለላሁ አለይሂ ወሰለም ነው። ለዚህ ደግሞ ማስረጃ የምንድን ነው? አላህ ራሱ ነገረኝ። ይሄ ማመልከው ጌታ መወደው ጌታ አነቢዩ እኔ የላኩት ነቢይ እኮ አውላቢል ሙእሚኒን ለአማኞች እኮ በላጭ ነው። ሚን አንፉሲሂም ከነፍሳቸው በላይ እኮ ለእነሱ ያስብላቸዋል አለ። ስለዚህ ከነፍሴ በላይ ካልወደድኳቸው፣ ለኔ ከነፍሴ በላይ የሚጨነቁልኝን ውድ ሰው እኔ ራሴንም አላቀው። ነገር ግን ዛሬ እሳቸው መውደድ በሚል ስም የአላህን መብት ቆርሰው ለማን ይሰጣሉ? ለነቢዩ መሐመድ ይሰጣሉ። ይህን የሚቃወማቸውን ሰው ደግሞ ውሃቢይ የመሳሰለው ሚል ስም ይሰጣሉ። ይሄ ሁሉ ምንድነው? ነገ ቂያማ ላይ ጥየቃል። ምን ስናደርጋያችሁ? ሰላት ስንሰግድ ሰለዋት አትወዱም ትሉናላችሁ። ግን ሰላት እንሰግዳለን። ሰላት ውስጥ ደግሞ ምን አለ? ሰለዋት አለ። አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም።